ለመሆኑ ሐሰተኛ ነቢያት አስተማሪዎች እነማን ናቸው? አንደኛ ሐሰተኛ አስተማሪዎችና ነቢያት በጌታ ኢየሱስ ያልተጠሩና ያልተላኩ ራሳቸውን የሾሙ ወይም በተከታዮቻቸው የተሾሙ ሰልፍ አፖይንትድ ናቸው። እነዚህ ሐሰተኛ ነቢያት አስተማሪዎች አስተምሯቸው ወይም ትምህርታቸው ምንም ይሁን ምን እነርሱ ግን በጌታ በኢየሱስ ያልተመረጡና ያልተላኩ በመሆናቸውና ራሳቸውን ጠርቶ በመካከላቸው ሐሰተኞች ናቸው። ቀጥሎ ያለው የመጽሐፍ ቅዱስ ክፍል ይህንን እውነታ ያረጋግጣል። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆን ሐዋርያትን ነን የሚሉ መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ይላል ራእይ ምዕራፍ ሁለት ከቁጥር ሁለት ሐዋርያው ማለት ከጌታው እጅ መልእክት ተቀብሎ በስልጣን የተላከ ማለት ሲሆን፣ ሐሰተኛ ሐዋርያ ደግሞ ያልተላከ ማለት ነው። ሁለተኛ ሐሰተኛ ነቢያትና አስተማሮች እግዚአብሔር ቃል የሚቃረን ከኢየሱስ ትምህርት የራቀና ለበጎነትም ስራ የማይሆን የስተት ትምህርትን የሚያስተምሩ ናቸው። እነዚህ በተለይም በቁጥር ሁለት የተጠቀሱት እውነተኛ እውነትንና እምነትን ስለሚያጠቁ መጠንቀቅ፣ መመርመር፣ መጠራጠር፣ ሐሰተኛ ሆነው ማግኘታቸውን ሲረጋገጥ ከነሱ መለየትና መራቅ ይገባል። የዚህ የኢየሱስ ማስጠንቀቂያም አስፈላጊነት ምንድን ነው? አንደኛ ለራሳችን ካልተጠነቀንና ንቁ ካልሆንን አቀራረባቸው እጅግ በአስመሳይነታቸው ወደር የማይገኝለት ስለ አደል የበግ ለምድ ለብሰው እንደሚመጣ ነጣቂ ተኩላ እውነተኛ ነቢይ አስተማሪም ተመስለው ስለሚቀርቡ በቀላሉ ተቀባይነት አግኝተው የማጥፋት ስራቸው ስለሚሰሩ የቃሉ ማስጠንቀቂያ እጅግ አስፈላጊ ነው። የሐሰተኞቹ አባታቸውም ሴጣን የብርሃን መልአክ በመምሰል ራሱ እንደሚለውጥ ልጆቹም ሐሰተኛ ነቢያትም እንዲሁ ናቸውና ሁለተኛ በውጫዊ ልስላሴ የተሸፈነ ክፋት በቀልተኝነትና ነጣቂ ተኩልነት ባህሪ ስላለባቸው የቃሉ ማስጠንቀቂያ አስፈላጊ ነው። አሰተኞች ዓላማቸው መንጋውን በስተት ትምህርታቸው ነፍሳቸውን ከእውነት በማስጣል እግዚአብሔርና ከእርስ በርሳቸው ማለያየት ነው። ሐዋርያው ጳውሎስ እነዚህ ጨካኝ ተኩላዎች እና ሆዳቸው አምላካቸው ነው ብሎ ይጠራቸዋል። ሐዋርያት ምዕራፍ 20 ቁጥር 29 እንዲሁም ሮሜ 16 18። ሐሰተኛ ነቢያትን እንዴት እንለያቸዋለን? አንደኛ፣ በመፈተን ክርስቲያኖች ሁሉን የመፈተን ሥልጣንና ትእዛዝ የተሰጠን ነን። የምንፈትነውም አገልጋዮች በሕይወታቸውና ትምህርታቸው ጤናማ ስለመሆኑ የእምነታችንና የኑሯችን የበላይ ባለሥልጣን በሆነው በእግዚአብሔር ቃል ነው። የቃሉ ሙላት ካለን በሐሰተኞች ትምህርት ንፋስ መወሰዳችን እድል የመነመነ ነው። በሌላ በኩል የሚናገሩበትንም ሆነ ምልክት የሚያሳዩበትን መንፈሳቸውን በእኛ ውስጥ ባለው በእግዚአብሔር መንፈስ በመለየት ነው። እኛ እውነተኛ ክርስቲያኖች የእውነት መንፈስን ስለተቀበልን፣ ይህ የጌታ መንፈስ እውነትን ሁሉ ስለሚያስተምረን፣ ወደ እውነት ስለሚመራን የሐሰት መንፈስ የመለየት ብቃቱ አለን። መንፈስን የማዳመጥ ልምምዳችንም እናዳበር። ሁለተኛ ፍሬያቸውን በማየት መለየት ይቻላል። የኑራቸውን ፍሬ ማለትም ስብናቸውን፣ የሚናገሩትን ቃላቸውንና ስራቸውን፣ የዘውትር ንግግራቸውን በሂደት ስለማንነታቸው ጉልጭ አድርጎ ይመሰክራል። እኔነትና ክብርና የንዋይ ፍቅር እንዲሁም ከተቃራኒ ጾታ ጋር ባላቸው ግንኙነት ቅድስናና ማጣት የሐሰተኛ ነቢያት አስተማሪዎች መለያ ናቸው። ይህ የኑራቸው ፍሬ ሲሆን ያስተምሯቸውም ፍሬ ደግሞ ተከታዮቻቸው ትዕቢተኞች፣ ትምክህተኞች እና የሌላቸው ግዴለሾችና የሌላውን የማይሰሙ የሰቦቻቸውን በእግዚአብሔር ቃል የማይመሩ ኃላፊነት የማይሰማቸው ስግብግቦች ናቸው። እንግዲህ የእግዚአብሔርን ቃል ሙላትና የእግዚአብሔር መንፈስ በሌላቸው የጅምላ ክርስቲያኖች ዘንድ ዘመኑ ሐሰተኞችን እንደ እውነተኞች፣ እውነተኞችን እንደ ሐሰተኞች የሚታዩበት እንደመሆኑ መጠን እንዳንስት የጌታ የኢየሱስ ማስጠንቀቂያ ልብ እንበል። ይህ ሪያሊቲ ሚዲያ ነው።